የሚገርማችሁ ሰሞኑን መላው አፍሪካውያን ከባድ እንቅስቃሴ እና ዘመቻ ላይ ናቸው። በፌስቡክ፣ በቲክቶክ፣ በዩቲዩብ በሁሉም ሶሻል ሚዲያዎች አፍሪካውያን ወጥረዋል። ሰምታችኋል? የዮኒ ማኛ ሃይማኖት መቀየር ጉዳይ ከሆነ ከአንተ በፊት ሰምተናል የሚል አይጠፋም። ከዛሬ ቀን ጀምሮ በስሙ ጠመቃለሁ። ዮናስ ዮኒ ማኛ ጴንጤ ነው። አንዳንዱ ደግሞ የጂጂ የቤታ የሊያ ወይም የሸገር ደርቢዎች ቡጥቡጥ በአርባ ምት እናተ ላይ ጽመን እነዚህ ጉዳዮች እኛ እንዳነታረከው የሌላ አፍሪካ ሀገራቶችንም እያነታረከ ይመስለዋል። እውነቱ ግን እንደዛ አይደለም ብራዘር። እኛ ኢትዮጵያውያን እራሳችን ከሌሎች አግልም በራሳችን አለም ዛቢያ ላይ የምንሽከረከረ ህዝቦች ነን። ይሄ ነገር ያዋጣን ይሆን እንጃ። የሰሞኑን የመላው አፍሪካውያን እንቅስቃሴ መነጋገሪያ የሆነውን ጉዳይ ሰምታችኋል ብዬ አስባለሁ። ላልሰማችሁ ግን ልንገራችሁ። We tell them that we will never cry and we will never kneel before anyone again። በመላው አፍሪካውያን እየተወደደ የመጣው መሪ ካፒቴን ኢብራሂም ትራውሬ ይባላል። ልክ እንደ ሀገራችን ላንድ ላክድ የሆነችው የቡርኪና ፋሶ መሪ ነው። ወደ ስልጣን የመጣው ከሁለት ዓመት በፊት በ35 ዓመቱ በመፈንቅለ መንግስት በወታደራዊ መንገድ ነው። በነገራችን ላይ ቡርኪና ላይ መንግስት ዝም ብሎ ነው የሚገልባበጡ። ይህም ይመጣል ይገለበጣል፣ ያም ይመጣል ይገለበጣል። በቃ መንግስት ይገለበጣል፣ ይገለበጣል፣ ይገለበጣል። በእንደዚህ አይነት መንገድ ከአስር ጊዜ በላይ መፈንቅለ መንግስት የተደረገበት ሀገር ነው። ከነዚህ መፈንቅለ መንግስት ጀርባ ማንና ለምን ምክንያቱም ምንድነው ስንል፣ ምክንያቱም በጣም ብዙ ነው። እስከመጨረሻው አንደርስታንድ ታርጉኛላችሁ፣ በደንብ ትረዱታላችሁ። እተነትነዋለው ቡርኪና ፋሶ ልክ እንደ ሀገራችን ድሃ ነች። ህዝቧ 23 ሚሊዮን የሚቆጠር ቢሆንም አብዛኛው ወጣ ግን ስራ የለውም። ሀገሪቱ በማዕድን በጣም ሀብታም ነች፣ ግን ሀብቷ የሚጋዘው ወደ ሌላ ሀገር ነው። በቃ እንደ አብዛኛው የአፍሪካ ሀገሮች የበይ ተመልካች ናቸው ህዝቦቿ። በእንዲህ አይነት ሁኔታ ውስጥ የኖረች ሀገርን ነው ካፒቴን ኢብራሂም ትራሬ አለውልሽ መጣውልሽ ደረስኩልሽ አላት። ትራሬ ወደ ስልጣን ከመጣት ጀምሮ ብዙ ቀልብ የሚስቡ ንግግሮችን ተናግሯል። በተለይ ደግሞ ወጣቶችን የሚያነሳሳ አፍሪካ የአፍሪካውያን እንጂ የማንም እንዳልሆነች ለማንም እንደማይንበረከክ ንግግሮቹ ይገርማሉ። ሀብታም ነን የሚሉ ሀገራቶች አፍሪካን እንደ ድሃ መቁጠር ቢያዝናናቸውም እንደ መዥገር ተጣብቀው ግን ከአፍሪካ መውጣት እንደማይፈልጉ ነብሶች በቃ ጀለ ሲናገረዋል። ስለ ኢትዮጵያ ሁሉ ተናግሯል። ኢትዮጵያ የእርስ በርስ ጦርነት ውስጥ በነበረችበት ሰዓት የአፍሪካ አንድነት ድርጅት ምንም ማድረግ ያልቻለ ድርጅት እንደሆነ። በነገራችን ላይ ብዙ ኢትዮጵያውያኖች በተለይ ደግሞ ወንዶች ሲናገሩ እንደሰማሁት ከሆነ ብዙ የአፍሪካ ባለስልጣናት አዲስ አበባ ለአፍሪካ አንድነት ድርጅት ስብሰባ ሲመጡ የአዲስ አበባ ሴቶችን ከማማገጥ ያለፈ ለአፍሪካ ምንም አስተዋጽኦ እና ፋይዳ አበርክተው አያውቁም ይላሉ። ትስማማላችሁ? እሺ። ወደ ትሮፒካችን ስመለስ የሁሉ አልበገር ባይነት አልሸነፍም ባይነት ትራውሬ ኬት አመጣም። ሁሉም ነገር ከዚህ ይጀምራል። እችን ፎቶ ተመልከቷት። ከዚች ፎቶ ጀርባ አንድ ሐውልት ቆሞ ይታያል። ይህ ሐውልት የቆመለት ሰው ቶማስ ሳንካራ ይባላል። ቶማስ ሳንካራን የማያውቅ አፍሪካዊ ካለ እኔ በጣም ይገርመኛል። የሚገርማችሁ ቶማስ ሳንካራ ልክ እንደ ኢብራሂም ትራውሬ በመፈንቅለ መንግስት ነበር ስልጣን የያዘው። የእሱ ግን እንደሚለይ ታውቃላችሁ? ተለምኖ ነበር ስልጣን የያዘው። ለምን? የተማረ ሰው ስለሆነ ለምን? ንግግር ሲያደርግ ህዝቡን አፉን አስከፍተው ነበር ንግግሩን የሚያቁመው። እንዲያውም አንድ ጊዜ አዲስ አበባ ለስብሰባ የመጣ ጊዜ የአፍሪካ መሪዎችን አንድ ጥያቄ ጠይቃቸው። እኛ አፍሪካውያን ለምዕራባውያን ብድራችሁን አንከፍልም እንበላቸው፣ አንድ ላይ ከቆምን ምንም አያመጡም ብሏቸው ነበር። ግን የአፍሪካ መሪዎች ነገር ታውቁ አይደለ ብቻ ሳንካራ እኔ የሚገርመኝ ማለት ነው ወደ ስልጣን ሲመጣ ከሱ በፊት የነበሩትን ባለስልጣኖች አልገደላቸውም አረሸናቸውም፣ ተጠቀመባቸው ገጠር ገብተው እንዲያስተምሩ ነው ያደረጋቸው። አይገርምም? አያቸው የተማረ ሰው። ያልተማረማ እንደ ኢዲያሚን ይፈጃሃል። እንደ መንግስቱ ኃይለ ማርያም ያው ስልሳዎቹን በአንድ ቀን ጸጥ ያደርጋል። ይሄ የአፍሪካዊነት ተምሳሌት ሀገሪቱን ከአፐር ቮልታ ወደ ተከበረ ሰው ምድር ቡርኪና ፋሶ ስሟን የቀየረላት ሰው ታላቅ ሰው ሀገሪቱን የመራ ግን ለአራት ዓመት ብቻ ነበረ። ፈረንሳዮች በአቀነባበሩ ሴራ ብሌዝ ኮምፓሬ በተባለ ሰው ተገደለ። የሚገርማችሁ ደግሞ ብሌዝ ኮምፓሬ ሳንካራን ከገደለው በኋላ የፈረንሳይ ታዛዥ ሆኖ ሀገሪቱን ለ27 ዓመት መርቷታል። አክስቴ ቡርኪና ሞኝ ነሽ ተራራ የሞተልሽ ቀርቶ የገደለሽ በላ። ኮምፓሬ ሀገሪቱን ለ27 ዓመት ከመራት በኋላ በ2014 ዓ ም ከስልጣን ወርዶ በ2022 ዓ ም የቡርኪና ፋሶ ፍርድ ቤት የሞት ፍርድ ቢበይንበትም አሁን ግን አይቮሪኮስት ውስጥ ተደብቆ እየኖረ እንዳለ አንዳንድ መረጃዎች አይቻሉ እና የፈረንሳዮች ታዛዥ የነበረው ኮምፓሬ ከስልጣን ከወረደ በኋላ ለነጮች አልገዛም ባይነት አልሸነፍም ባይነት መንፈስ በሀገሪቱ አገረሸ በተከታታይ ለመፈንቅለ መንግስት የተጋለጠችው ሀገር አሁን በማን እጅ ስር ወደቀች በቶማስ ሳንካራ መንፈስ ባለው በኢብራሂም ትራውሬ ነገረ ስራው ንግግሩ አለባበሱ ወጣትነቱ ቅልጥፍናው ሁሉም ነገሩ ማለት ይቻላል ከቶማስ ሳንካራ ላይ ይመሳሰላል የሚገርማቹ፣ ኢብራሂም ትራውሬ ሰላሳ ሰባት ዓመቱ ነው። አስቡት፣ የኛ ሀገር ሰዎች በሃምሳ ሰባት ዓመታቸው ሃይማኖት ላይ ሃይማኖት ዘር ለዘር ያባላሉ። እሱ በሰላሳ ሰባት ዓመቱ አመቱ ስንት ተአምር እየሰራ ነው። እዚህ ጋር አንድ ነገር አስቡ። አብዛኛው የአፍሪካ ሀገራቶች የነፃነት ቀን ያከብራሉ ከቀኝ ግዛት ወተናላሉ። እውነቱ ግን እንደዛ አይደለም። የእጅ አዙር ቀኝ ግዛት መቼም ቀርቶ አያውቅም። እኛንም ጨምረው፣ በተለይ ደግሞ ዌስት አፍሪካኖች እንዳለ ማለት ይቻላል አብዛኞቹ በፈረንሳይ ቁጥጥር ውስጥ ናቸው። ኢብራሂም ትራውሬ ይህንን ለመቀልበስ ነው፣ ይህን ለማስቆም ነው ዘመቻ የጀመረው። በቀተውን አትነጅሱን፣ እንኑርበት፣ አትድረሱብን፣ አንደርስባችሁም። በእንደዚህ አይነት ንግግሮቹ የተበሳጩት ምዕራባውያን ስለሰ አምባገነንነት በፓርላማቸው መዘግዘግ ከጀመሩ ቆዩ። ይሄ ብቻ እንዳይመስላችሁ ከ25 ጊዜ በላይ የግድያና የመፈንቅለ መንግስት ሙከራ በፈረንሳይ አስተባባሪነት ተደርጎበታል። አሁን ግን ትንሽ የረፈደባቸው ይመስለኛል ምክንያቱም ሊስትሮ፣ ግንበኛው፣ ዘበኛው፣ አናጡ፣ ጉረኛው፣ ወረኛው፣ ሀብታሙ፣ ደሃው፣ ጥቁሩ፣ ሁሉም በሚባል ደረጃ ፕሬዚዳንታችንን እንጠብቃለን በሚል በየመንገዱ ዱላ ይዞ ወጥቷል። እና ይህ መንፈስ ከቡርኪና አልፎ በመላው አፍሪካውያን በሶሻል ሚዲያ መነጋገሪያ ከሆነ ከራረመ። የሚገርማችሁ ኒውዮርክ ሁሉ ሰላማዊ ሰልፍ ወጥተውለታል። የእኛ ሀገር የሶሻል ሚዲያ ህዝብ ግን እንትና ብሔር ቀየረ፣ እንትና ማኖ ቀየረ፣ እንትና እንትና ተሰዳደቡ፣ እንትና ተባሉ እያለ ለትርከምርኪ ሶሻል ሚዲያውን ሲያጨናንቅ ይውላል። አስቡት። እኔ ሁልጊዜ አንድ መለው ነገር አለ። እንኳን የሌላው ዓለም ህዝብ አማርኛ አልቻለ፣ በዚህ ዘመን እንደዚህ አይነት ማህበረሰብ አለ ብሎ እንዲ ነበር የሚይዝብን ጭንቅላቱን ነው። ሰው ሁልጊዜ የኢኮኖሚ ጥገኛ ሲሆን ሃይማኖት ይቀይራል። ግን ይሄ አፍሪካን ከእጅ አዙር ቀኝ ግዛት የማውጣት ዘመቻ የቶማስ ሳንካራ መንፈስ ከአንዱ ሀገር አንዱ ሀገር ተዘዋውሮ አፍሪካን ነፃ ያወጣት ይሆን ወይስ ኢብራሂም ትራውሬን እንደ ቶማስ ሳንካራ በአጭሩ አስቀጭቶ ሙቭመንቱ ይኮላችኋል? ግምታችሁ ምንድን ነው? አንድ ነገር ግን ማሰብ አለባችሁ። ይህ ፍልሚያ ቀላል አይደለም። በአፍሪካውያንና በምዕራባውያን የሚደረግ የጥቅም ጉዳይ ነው። አስቡት። እኛ አፍሪካውያን በታሪክ ብዙ ጀግኖች አይተናል። ሙጋቤ፣ ጋዳፊ፣ ኔሬሬ፣ ኃይለሥላሴ፣ ሳንካራ ማንዴላ እና ሌሎችም። ግን በተለየ መልኩ ኔልሰን ማንዴላ ገዝፎ ይታያል። በተለያዩ መጽሐፍቶች፣ በሬዲዮ፣ በሚዲያዎች ስለሱ ታላቅነት በጣም ይነገረናል። ከዛም አልፎ ነጭ በሚባሉ ሀገሮች ሁሉ ሐውልቱ ቆሞለታል። ለምን ብላችሁ አስባችሁ ታውቃላችሁ? ኔልሰን ማንዴላ የይቅርታ ሰው ስለሆነ ብቻ በእርግጥ ማንዴላ የይቅርታ ሰው ነው ምንም ጥያቄ የለውም በተለይ ደግሞ እንደ አንድ ሃይማኖተኛ ወይ ደግሞ አንድ ጥሩ ሊና እንዳለው ሰው ካሰብቀው የማንዴላ ህይወት በራሱ መጽሐፍ ቅዱስ ነው አስበው ሀያ ሰባት ዓመት ያሰረህን ሰው ያለበቀል መተው እንዲህ አይነት ስብና ኬት እንዳመጣው ራሱ የሚገርም ነው የእሱ ዓላማ ምንድን ነው ሰዎችን ያለበቀል በይቅርታ መተላለፍና ህዝቦችን አንድ ማድረግ ነው ደጋግሞ ተናግሮታል ታላቅ ሰው ነው አንክድም። እዚህ ጋር ግን አንድ ነገር አለ። ሙጋቤ 17 ዓመት ታስሮ አገሪቱን ነጻ ካወጣ በኋላ መሬቱን የተቀራመጡትን ነጮች ቀምቶ መሬቱን ለዙምባብዌያውያን አስረከበ። በዚህ የተነሳ የምዕራባውያን ሚዲያዎች እስከሚሞት ባቀን ድረስ እንደወቀሱት እንደሰደቡት ህይወቱ አለፈ። ኔልሰን ማንዴላ ደግሞ ነገሮችን በይቅርታ ቢያልፍም ያኔም አሁንም አብዛኛው የሳውዝ አፍሪካ ኢኮኖሚ የሚዘወረው በነጮች ነው። ጥቁር ደቡብ አፍሪካውያን ከእንደዚህ አይነት ሰቆቃ ተለዩ እንጂ አሁንም ድህነትና በኢኮኖሚ አለመሳተፉ ትልቁ ችግራቸው ነው። ታውቃላችሁ ደቡብ አፍሪካ ውስጥ ጥቁሮች ድርሽ የማይሉበት ለጥቁር ያልተፈቀደ ነጮች የሚኖርበት ቦታ እንዳለ ነፍሶቼ አስቡት። ይህ የምላችሁ አፍሪካ ውስጥ ነው። በእርግጥ አሜሪካ ውስጥም እንደዚህ አይነት ነገሮች አሉ። የምሬ ነው። አሜሪካ ውስጥ ሰንዳውን ታውን የሚባሉ ቦታዎች አሉ። አሜሪካ ውስጥ ምንድነው፣ በዛ አካባቢ የሚኖሩ ሰዎች ፀሐይ ካዘቀዘቀች ማለትም በኢትዮጵያ አስራ ሁለት ሰዓት ከማታው በኋላ ወይም ሲክስ ፔም በአሜሪካ በኋላ ጥቁር ማየት አይፈልጉ። በህግ የተደነገገ ነገር የለም። አትሂድም የሚል የለም። መሄድ መብት ነው። ሬስኩን ግን ራስህ ትወጣዋለህ። በዛ አካባቢ ከአስራ ሁለት ሰዓት የማታው በኋላ ከታየ አንዱ በጥይት ሊጠብስ ይችላል። ገባ? ይሄ የሆነው አብዛኛው ነጭ በሚኖርባት አሜሪካ ስለሆነ ብዙ ላይ ገርም ሊያደንቅ ይችላል። አፍሪካ ውስጥ ሲሆን ግን ያስደነግጣል። የጥቁሮች መኖሪያ ተብላ በምትታወቀው አህጉር አፍሪካው ሲሆን አስቡት። ከኔልሰን ማንዴላ በፊትም በኋላም ነጮቹ በኢኮኖሚ የበላይ ናቸው። እንደነ አጃንስ ፍራንስ፣ ቢቢሲ ምናምን ያሉት ሚዲያዎች ደግሞ የሚዘወሩት በምዕራብያውያን ነው። እነዚህ ሚዲያዎች ስለ ማንዴላ ታላቅነት ቢነግሩ አይገርምም አይደንቅም። ግን አንድ ነገር ወቅ፣ መቼም ቢሆን ስለ ሳንካራ ታላቅነት አይነግሩም። ለምን ብለ እራስን ጠይቅ። የደቡብ አፍሪካ ጥቁሮችም ኢትዮጵያውያንንም ጨምሮ መላው አፍሪካውያን ከሀገራችን ይውጡልን አስጠሉን ይላሉ። አይደለም ነጮችን ግን መቼም እንደዚህ ብለው አያውቁም። አክብሮና ፈርቶ ነው የሚኖሩት። ለምን ብለ ይህንንም ራስን ጠይቅ። እና ብቻ የኢብራሂም ትራውሬ የእጅ አዙር ቅኝ ግዛት ፍልሚያ ከምዕራባውያን ጋር መላው አፍሪካውያን አነቃንቋል። እና ኢብራሂም ትራውሬ ይሳካለት ይሆን ወይስ እንደ ሳንካራ ባጭሩ ይቀጩት ይሆን? ምንድን ነው አሳባቸው? በሉ ነፍሶቼ፣ ለዛሬ የነበረኝ ቪዲዮ ይሄ ነው። በሌላ ቪዲዮ እንገናኝ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። መልካም ጊዜ ተመኘውላችሁ። ቻው ቻው።